ኢትዮጵያ እየተገበረችው የምትገኘው የአረንጓዴ አሻራ ስራ ሕይወትን የሚቀይርና እውነተኛ ተጽዕኖ ያለው ነው አሉ የናይጄሪያው ምክትል ፕሬዚዳንት ካሺም ሼቲም። ምክትል ፕሬዚዳንቱ ይህን ያሉት በዛሬው እለት ከጠቅላይ ሚኒስትር አብይ አህመድ ጋር በጉለሌ የወንዝ ዳርቻ ፕሮጀክት የችግኝ ተከላ መርሃ ግብር ባካሄዱበት ወቅት ነው። የአረንጓዴ አሻራ ስራው ኢትዮጵያ ይበልጥ ለም ያደረጋት መሆኑን በማንሳት ስራው ሁሉንም ተጠቃሚ የሚያደርግ በመሆኑ በሁሉም የአፍሪካ ሀገራት ሊተገበር ይገባል ብለዋል።

በአፍሪካ ውስጥ በኢኮኖሚና በሥነ ምህዳር መካከል ጠንካራ ግንኙነት አለ። በዚህም በጠቅላይ ሚኒስትር አብይ አህመድና በቡድናቸው አማካኝነት ኢትዮጵያን አረንጓዴ ለማልበስ ጥረት እየተደረገ ነው። ይህም ሁሉን ተጠቃሚ የሚያደርግ በመሆኑ በሁሉም የአፍሪካ ሀገራት ሊተገበር የሚገባ ስራ ነው። መሬቶቻችንን ወደ ቀደመ መልካቸው ለማስመለስ ከሚረዱን እርምጃዎች መካከልም የሚጠቀስ ነው። ኢትዮጵያን አረንጓዴ የሚያደርጋትም እርምጃ ነው። በአየር ንብረት ለውጥ የሚመጡና ተያያዥ ጉዳቶችንም ይቀንሳል። ከሁሉም በላይ ደግሞ ሴቶችና ሕፃናት ሲሳተፉበትና ነው የስራ ዕድልም የፈጠረላቸው መሆኑን አይቻለሁ። ይህም በአካታችነት የተገኘ ውጤት ነው። በዚህ ተግባር ላይ ብዙ ወጣቶች እየተሳተፉ ይገኛሉ። በዚያው ልክ በርካታ ሴቶችም ተሰማርተውበታል። ይህ ስራ ለኢትዮጵያ ህዝብ፣ ለመላው አፍሪካና መላውን ዓለም ተጠቃሚ የሚያደርግ ነው። ምክንያቱም ይህ ህይወትን የሚቀይር እውነተኛ ተጽዕኖ ያለው ፕሮጀክት ነው። የአረንጓዴ አሻራ የኢኮኖሚ አዋጭነትን የሚያረጋገጥና ተጨማሪ ድሎችንም የሚያመጣ መሆኑን በማመላከት የዓለም ፈተና የሆነውን የአየር ንብረት ለውጥን ለመከላከልም ከፍተኛ ሚናን ይጫወታል። And እኔ ካየኋቸው ዛፎች መካከል እኩል እሴት የሚጨምሩና የህዝባችንን ኑሮ የሚያሻሽሉ የኢኮኖሚ ዛፎችም ናቸው። ይህ ዛሬ ስለ መትከል ብቻ ሳይሆን ስለ ዘላቂነት ነው። የአየር ንብረት ለውጥ አሉታዊ ነገሮችን ስለመከላከል ነው። መሬቶቻችንን ስለማስመለስ ነው። ስለ አካታችነትም ጭምር ነው። ሴቶችና ወጣቶች በንቃት ይሳተፋሉ ና ስለ ኢኮኖሚ አዋጭነትና እድሎችም ነው። በሚቀጥሉት ሁለት ዓመታት ውስጥ ችግኞቹ ፍሬ ማፍራት ይጀምራሉ። ስለዚህ ይህን እድል ተጠቅሜ ጠቅላይ ሚኒስትር አብይ አህመድንና ቡድናቸውን ለሰሩት ድንቅ ስራ ላመሰግናቸው እፈልጋለሁ። ኢትዮጵያ በአረንጓዴ አሻራ ስራው ከ40 ቢሊዮን በላይ ችግኞችን ተክላለች። ይህም የአየር ንብረት ለውጥን ለመቀልበስ ወሳኝ ሚናን የሚጫወት ነው። ይህም ፈለግ ተከትለው ሌሎች የአፍሪካ ሀገራትም በፍጥነት እየተቀያየረ የሚገኘውን ሁኔታዎች ለመቀልበስ ከእንቅልፋቸው በፍጥነት እንደሚነቁ ተስፋ አድርጋለሁ። እዚህ አፍሪካና ሰዎች የነገ መልኳም የተሻለና ትልቅ እንደሚሆን ያየው ስራ ተስፋ ሰጥቶኛል።